አንደኛ ጢሞቴዎስ ምዕራፍ አንድ ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘላለም ንጉስ፣ እያለ ይመጣል። ሰው አሁን ጥያቄው ምን መሰለሽ? አንዴ ተወለዳለ አንዴ አልተወለዳለ። እንታ አምላክ ነው። እሺ አስቢበት አንድ አንድ የሞተ አምላክ አለ። ምክንያቱም ወልደ ነው አይሞተው። አብ አልሞተም፣ አብ አልሞተም፣ መንፈስ ቅዱስም አልሞተም። ወልደ ነው የሞተው። ስለዚህ አንድ የሞተ አምላክ አለ፣ አንድ ያልሞተ። አስቢው እንግዲህ። እሺ አምላክ ይሞታል ሲባል ባይብል ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያዩም የማይችል ማለት። ስለዚህ አብ ማነው? አንዱ አምላክ አይሞትም። ስለዚህ አንዱ አምላክ ካልሞተ ኢየሱስ ከሞተ ኢየሱስ ደግሞ ሐዋርያ ሥራ አምራ ፓሳሱ ቁጥር ሰላሳ አራት ላይ እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ስለዚህ ወደ መበስበስ እንዳይመለስ ከሙታን አስነሺ አካል አለ እሱም አብ ነው። የተነሳው ደግሞ ያስነሳው አካል ኢየሱስን ነው። ስለዚህ ኢየሱስ ሞቷል፣ አብ አልሞተም። አንዴ ሞታል፣ ሌላ ያልሞተ አካል አለ ማለት ነው። ስለዚህ አሁን አንዱ አምላክ ደግሞ አይሞትም። አንዱ አምላክ ካልሞተ ኢየሱስ ምንድን ነው ብለን ስንል፣ ዮሐንስ ወንጌል ምዕራፍ 8 ቁጥር አርባ ላይ እኔ ከእግዚአብሔር ሰምቼ የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲያል አደረገማ እኔ ሰው ነኝ አለ ኢየሱስ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ተወልጃለሽ ስሙንም ኢየሱስ ያለፈ። እነሆም ትጸንሻለሽ አለ። የተጸነሰ ጽንስ ነው። ወንድ ልጅም ተወልጃለሽ አለ። የተወለደ ወንድ ልጅ ነው። ወንድ ልጅ አምላክ ወንድ ልጅ ነው ነው ወይ? ጾታ አለው የለውም። የተወለደ ወንድ ልጅ ነው። ስለዚህ ወንድ ልጅም ተወልጃለሽ ስሙንም እየሱስ ትያለሽ። ኢየሱስ የሚለው ስም በራሱ ሰዎች፣ ትንሽ ቆይ እኔ አልበላም እና ልብ አድርጊ። ወንድ ልጅም ተወልጃለሽ ስሙንም እየሱስ ትያለሽ አለ። ኢየሱስ የተባለው ስም ኢያሱ የሚባለውን ሰው ታውቂዋለሽ ኢያሱ ዘነዊ የሚባላል እና ኢያሱ ኢየሱስም እራሱ በብራይስትኛ ያሽዋ ነው ያሽዋ የኢየሱስ ስምም ያሽዋ ነው እና ኢያሱ ሳይሆን ኢየሱስ ነው ኢየሱስ ዘነዊ ተብሎ ዘኛው ላይ የሚያለው ሰው በአጭሩ ምን ልሽ ፈልጌ ነው ስሙ ከጊዜ በኋላ የወጣለት የፍጡር ስም ነው የተጸነሰ ጽንስ ነው ወንድ ልጅ ነው አምላክ ደግሞ ጾታ የለውም እሱን ምንም ተገባ ስለዚህ ኢየሱስ ሰው ነኝ አለ ከዛ ደግሞ ማርቆስ ወንጌል ምራፍ ስድስት ቁጥር አራት ላይ ከእግዚአብሔር ማን ነው ምን አለመሰለሽ ነብይ ከገዛ ሀገሩ ከገዛ ወገኑ ከገዛ ዘመዶቹ በቀር ሳይከበር አይቀርም። ማለት ነብይ ያለው። ከዛ ደግሞ መልእክተኛ እንደሆነ ሲናገር ዮሐንስ ወንጌል ምራፍ አስራ ሰባት ቁጥር ሦስት ላይ እውነተኛ አምላክ ብቻህን የሆንክ አንተና ኢላኮም ኢየሱስ ክርስቶስ ያውቁ ዘንድ ይቺ ዘላለም እውነተኛ አምላክ ብቻህን የሆንክ አንተን አለው ኢየሱስ አብ፣ አብን ማለት ነው ከዛ ምን አለው ስለ ራሱ ሲናገር ደግሞ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይቺ ዘላለም ሕይወት ነች። አሉ ኢየሱስ እኔ መልእክተኛ ነኝ አለ። ብቻውን ደግሞ አምላክ የሆነ አንድ አለ ብሎ ተናገረ። ከዛ ደግሞ በመቀጠል አምላክ አለኝ አለ። ሰምተሽ ታውቂያለሽ? አምላክ እንዳለ አምላክ አለኝ። ምን አለ መሰለሽ ዮሐንስ ወንጌል ምዕራፍ ቁጥር 17 ላይ አምላኪና ማን ነው? መቅደላዊት ማርያም መጣ። ምናልባት ፊልሙን አይተሽው ከሆነ እዛ ላይ ምን ይላል መሰለሽ መቅደላዊት ማርያም እንትኑ ከቀብሩን ቀብሩን ለማየት ስትመጣ ማለት ነው። እዛ የዛን ሰዓት ምን አለች? ምን አላት ኢየሱስ ሂጂና ወደ ወንድሞቼ ሄደች፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያቸዋል። ወደ አባቴና ወደ አባታችሁ አባቴ ያለ አባታችሁ አለ፣ ወደ አምላኬ እና ወደ አምላካችሁ አለ። ኤፌሶን ምዕራፋን ቁጥር ሶስት ላይ የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። ኢየሱስ አምላኩና አባቱ የሆነው የሁሉም አባት ይሆን አንድ አለ። ኤፌሶ ምዕራፍ አራ ቁጥር ስድስት ላይ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚሆን አንድ አምላክ የሁሉም አባት አለ አለ። አንድ አምላክ የኢየሱስም፣ የሐዋርያትም፣ የአንቺም፣ የሁሉም አባት አንድ አምላክ የሆነ የኢየሱስም አምላክ አንድ አለ። ኢየሱስ ነው የፈጠረው ማለት ነው። እዛ ነው ምሳሌ 8 26 22 ላይ ፈጠርተኝ እያለ የሚናገረ ነው። ስለዚህ በአጭሩ ኢየሱስ ስለ ኢየሱስ ሲናገር ባይብል ላይ ሲንግል ፖይንት የለም ነገር አንድ ፖይንት ኢየሱስ አምላክ መሆኑን የሚናገር ነገር ባይሆን፣ ያለው ምንድን ነው? ኢየሱስ ሰው እንደሆነ፣ ኢየሱስ ነቢይ እንደሆነ፣ ኢየሱስ መልእክተኛ እንደሆነ የሚናገር ጥቅሶች በጣም ብዙ ናቸው። ስለዚህ ምን ትያለሽ? አሁን ኢየሱስ ሰው ነኝ አለ። ሰው ይመለካል ብለሽ ታመልኪ ያለሽ ጆንስ። እንዲያውም እግዚአብሔር ምን አለመሰለሽ? መጀመሪያ ትንቢተ ኢሳያስ ምዕራፍ 50 2 12 ላይ የሚሞተውን አለ የማጽናናችሁ እኔ ነኝ እኔ ነኝ አለ እግዚአብሔር። የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራዘን አንተ ማን ነህ? የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ተፈራዘን አንተ ማን ነህ? ስለዚህ አምላክ የሚሞትና እንደ ሳር የሚጠወልግን አካል እንዳትፈሩ በጭራሽ እሱ እንዳትፈሩ እያለ ይናገራል ማለት ስለዚህ ኢማጅን አድርጊ እንግዲህ ኢየሱስ ሰው ነበረ፣ ሞቷል። ሲሞት ደግሞ ማንም ሰው ይጠውልጋል። ተግባባ። በአጭሩ ያለው ነገር ኢየሱስ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና እያለ ከራሱ ምንም ማድረግ እንደማይቻለኝ እንደማይችል ይናገራል። ሰው አንቺ ስታስብ ወንድ ልጅ ይመለካል ብለሽ ታመልካለሽ፣ ታምኛለሽ ኢየሱስ ወንድ ልጅ ሁለተኛ፣ ከድንግል ማርያም ነው። ምን አለመሰለሽ፣ መዝሙረ ዳዊት ማን ነው? መዝሙረ ዳዊት አልኩ። ሐዋርያት ስራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። እንደተስፋው ቃል ለማን ያመጣው? ለእስራኤል መድኃኒት። ማንን ያመጣው? ኢየሱስን አመጣ ይላል። ከማን ሰው? ከማን ዘር ነው ያመጣው? ከዳዊት ዘር ነው ያመጣው ከዳዊት ዘር ከማርያም እንቁላል የተወሰደ እግዚአብሔር በይሁን ቃሉ የፈጠረው አንድ ሰው ነው። በቃ ኢየሱስ ሰው ነው። እንደኛም ይበላ የሚጠጣ የተጠበሰ አሳ የማር ወለላ የበላ ከበላ በኋላ ደግሞ ያንን የተበላው ምግብ በወይስት እንደ ማንኛውም ሰው ዕብራያ ምራፍ ምራፍ አራት ቁጥር አስራ አምስት ላይ ከአጢአት በቀር በነገር ሁሉ እንደኛ የተፈተነው ነው ይላል። ሁሉንም ነገር አለው ኢየሱስ ከበላ በኋላ እንደ ማንኛውም ሰው። እሺ አምላክ ነው እንደዛ፣ የሚሆነው አምላክ እንደና ሊሆን አይችልም፣ በጭራሽ ይሄ አንዱ አምላክን ክብሩም አይደለም። ሰው ስታስቢው ወንድ ልጅ የማይመለክ ከሆነ እንዲሁም አምላክ ጾታ ከሌለው የማይሞት ከሆነ አምላክ የማይታክተው ከሆነ ከራሴ ምንም ማድረግ አልችልም የማይል ከሆነ እንግዲያውስ ኢየሱስ አምላክ አለመሆኑ ግልጽ ነው ማለት ነው። ምክንያቱም እኔ ሰው ነኝ ብሎ አለ በግልጽ ሰው ነኝ እኮ አለ። በቃ ሰው ነኝ ካለ ሰው ነው። እኛ ምን እንለው? አምላክ አለኝ አለ አምላክ አለ ነው ምንለው። በቃ እንዳውም ማርቆስ ወንጌል ምዕራፍ አስር ላይ ሲናገር አንዴ በመንገድ እየወጣ እያለ ምን አለ መሰለሽ፣ አንድ ሰው መጥቶ ተንበረከከለትና፣ ያው ይሄ ክብር ሰላምታ ድሮም ነበር ይሰጋገዱ ነበር ሰዎችና፣ ከዛ ቸር መምህር ሆይ አለ። ልብ አድርጊ ምን አለ? ቸር መምህር ሆይ አለው የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። የዘላለም ሕይወት ወርስ ዘንድ ከዛ ምን አለው መሰለሽ ስለምን ቸር ትለኛለህ አለው ኢየሱስ። በቀጥታ ወደ መልስ መግባት ሲገባው እርማት ሰጠው። ስለምን ቸር ትለኛለህ አለው። ስለምን ከአንዱ ከአምላክ በቀር አለ ከአንዱ ከአምላክ በቀር ቸር ማንም የለም። ምን ማለት ነው ጆያንሴ፣ እኔ አምላክ አይደለሁም እኮ እያለ አይደል? እኔን ቸራት በለኝ ቸራ አምላክ ነው ካለ ቃኔን አትበለኝ እኮ ያለች እና በአጭሩ ኢየሱስ አምላክ አለመሆኑ ግልጽ የሆኑ መረጃዎች ናቸው እነዚህ ማለት ነው። እና እዚህ ድረስ ተግባብተናል ብዬ አስባለሁ። ንሳላ ወንድ ልጅ አይመለክም፣ ወንድ ልጅ ተመልክ ያለች። ሌላኛው ደግሞ ማለት ነው፣ አንቺ በማታውቂው ነገር ትጠይቂያለሽ። ጆንስ እኔ መጥቼ ለምሳሌ አጠገብሽ የሆነ ቻሌንጅ አለች፣ የሆነ ብቻ የሆነ ሰው አለ አጠገብሽ። ስለዚህ አሁን አዳምን አይተሽ ታውቂያለሽ አንቺ ተባብረሸዋል ያቺን ነገር ሲበላ አብረሽ ተባብረሽ ነበረ? አይ በቃ መቼ ነበረ የነበረሽው፣ ሁለት ሺ ስንት ላይ ነበረ አብረሽ የነበረሽው አንቺ ታስታውቂያለሽ። እንደውም ከዛ እንደመጣሽ እንደዛ ነው። አልተባበረሽ፣ አልተባበረሽ፣ አልተባበረሽ። ምን ቤት ነሽ ታዲያ የሱን ሀጢያት የምትሸከም? እኔ አሁን እኔ ለምሳሌ አዳምን አላየሁትም አንዱ አምላክ ፍትሐዊ ስለሆነ አይጠይቀኝም። በእርግጠኝነት አይጠይቀኝም። እርግጠኛ ለምን መሰለሽ፣ ትንቢተ ሕዝቅኤል ላይ ምን ይላል መሰለሽ፣ ምዕራፍ አስራ ስምንት ቁጥር ሃያ ላይ አባት የልጁን ኃጢአት አይሸክምም። ማን ነው ኃጢአተኛ? ነፍስ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። ልጅ አባቱን ኃጢአት አይሸክምም፣ አባቱም የልጁን ኃጢአት አይሸክምም። የኃጢአተኛውም ኃጢአት በራሱ ላይ ይሆናል፣ የጻድቅም ጽድቅ በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢጸጸትና ቢመለስ ትዕዛዜንም ሁሉ ቢያደርግ እያለ ፈጽሞ በህይወት ይኖራል እንጂ አይሞተም እያለ ይናገራል ስለዚህ አባት የልጁን ኃጢአት ካልተሸከመ ታዲያ እኛ የአዳምን ኃጢአት እንሸከማለን ብለሽ ታስበያለሽ ፌር ነው ወንጀል ሳንሰራ ከወንጀል ጋር መወለድ ፌር ነው ብለሽ ታምኛለሽ እሺ ቆይ በሌላ መንገድ ላስረዳሽ እንዲህ ነው የሚገባሽ ለምሳሌ አንድ ሰው ዝሙት ሰራ አደለ የሆኑ ሁለት ሰዎች ዝሙት ሰሩ። ሁለቱ ሰዎች በሰሩት ልጆቹ ናቸው የሚቀጡት ወይስ ሁለቱ ሰዎች ናቸው የሚቀጡት? ሁለቱ ሰዎች ማን ነው? ኦሪ ዘዳግም ምዕራፍ 23 ቁጥር አንድ ላይ ቁጥር ሁለት ላይ የሰራ ሰው ዲቃላ ወደ እግዚአብሔር ጉባኤ እስከ 10 ትውልድ ድረስ እንዳይገባ ሊቃላ እስከ አስር ምን ያጠፋው? ሊቃላው? እሺ አስር ትውልድ ስም ምን ያጠፋው? አስር እግዚአብሔር ያደርጋል ብለሽ ታምኛለሽ? ይሄ ፌር ነው? ምን አገባው ልጅ? ምን አገባው? አስር ትውልድ ምን አገባው ሰው ይህን ነው። ለምሳሌ እንደው ዛሬ አንቺ ያወጣሽ አውጥቶሽ ነው እንጂ አፍንጫሽም ሰልከክ ያለችም ነች ምናምን እንጂ አሁን እንደ መጽሐፉ ቢሆን ላምብ ብለሽ አንድ ጥቅስ ቆይ፣ እንዳትስቂ ግን። መሳቅ አይቻልም፣ መሳቅ አይቻልም። እሺ፣ አንዴ ላምብ ብለሽ። ኦሪት ዘሌዋውያን ላይ በጣም ደስ የሚል ጥቅስ አለና ነው። ኦሪት ዘሌዋውያን ምዕራፍ አንድ ላይ ተመልከች ምን እንደሚል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተናጋሪ እግዚአብሔር ነው፣ አዛዡም እግዚአብሔር ነው ለአሮን እንዲህ ብለ ነገረው፣ ከዘርህ በትውልዳቸው ነውር ያለበት ምን ነውር ነውር ያለበትን ሁሉ የአምላኩን እንጀራ ያቀርብ ዘንድ ማና ጮይ ዕውር ወይም አንካሳ ወይም አፍንጫ ደፍጣጣ አልፈሻ ላልኩሽ ለዚህ ነው። ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ፣ ይላል። ይህማችን አርገሸዋል እና ሺ ፋይናሊ ጋይ